የቡታጀራ ከተማ ከጊዜ ወደ ጊዜ እየተለወጠች ዛሬ ላይ ደግሞ ትልልቅ ፕሮጀክቶችን ገንብታ እውን አድርጋለች። ለዚህ ደግሞ መንግስት ከሚመድበው በጀት ባሻገር ቡታጀራን ጨምሮ የማዕከላዊ ኢትዮጵያ ክልል ህዝብ ቢሊዮን ብሮችን ማዋጣት መቻሉን ነው በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ዘርፍ አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየሁ ወልደ ሚካኤል የሚገልጹት ከተሞቻችን ላይ በቢሊየን ህብረተሰባችን ገንዘብ እያዋጣ አስፋልት እየሰራ ነው። በቢሊየን ገንዘብ እያዋጣ ኮሪደር እየሰራ ነው። በቢሊየን ገንዘብ እያዋጣ መብራት እየዘረጋ ነው። መሰረተ ልማት እያመቻቸ ነው። ዛሬ ያለው ትውልድ ዋጋ እየከፈለ የተለወጠ የተመቸ ሰው የሚያድርበት የሚዝናናበት ተመርጦ የሚመጣ ከተማ ለመመስረት ከፍተኛ አስተዋጽኦ መላው የክልላችን ህዝቦች እያደረጉ ነው ያሉት የቡታጀራ ከተማ አስተዳደር የውስጥ ለውስጥ አስፋልት መንገድ የተገነባው በጋራ በህዝብና በመንግስት ትብብር እንደሆነ ነው የሚገለጸው ከንቲባ አብዶ አህመድ 4.5 ኪሎ ሜትር የአስፓልት መንገድ ስራ መጠናቀቁን ይናገራሉ። የምስራቅ ጉራጌ ዞን አስተዳዳሪ ሙስጠፋ ሐሰንም የአዳሪ ትምህርት ቤት ግንባታ የመሰረት ድንጋይ ስለ መቀመጡ ያነሳሉ። በዛሬው ዕለት የምናስመርቀው የ4.5 ኪሎ ሜትር የአስፋልት መንገድን ጨምሮ ደረጃቸውን የጠበቁ ቀበሌዎችን በተገቢ መልኩ ማስተሳሰር የቻሉ የውስጥ ለውስጥ የአስፋልት መንገዶችን መገንባት ተችሏል። በዚህ ዓመትም 3 ኪሎ ሜትር የአስፋልት ግንባታ በ334 ሚሊዮን ብር ውል በመግባት በውስጥ አቅም እየተሰራ ይገኛል። ከአስፋልት ባሻገር የኮብልና ጠጠር መንገዶች፣ ዲችና አዳዲስ መንገድ ከፈታዎች በስፋት እየተሰራም ይገኛል። በትምህርት ጥራት ላይ ለትውልዱ ወሳኝ የሚናውን ሊጫወት የሚችል ደረጃውን የጠበቀ የአዳሪ ትምህርት ቤት ምን ለመክፈት ሰፊ ቅድመ ዝግጅት ሲደረግ ቆይተዋል። ይኸውም በዛሬ ዕለት የክልሉ ከፍተኛ አመራሮች በተገኙበት ቡታጅራ ከተማ የአዳሪ ትምህርት ቤት የመሰረት ድንጋይ የሚቀመጥ ይሆናል። ግንባታውን እስኪጠናቀቅ ሁሉም አማራጮች በመጠቀም በዚህ የተገኛችሁ የበኩላችሁን ድርሻ እንድትወጡ በዚህ አጋጣሚ ጥሪ ያቀርባለሁ። እንኳን ደስ አላችሁ። ክልሉ አሁን ሊያስገነበው ያሰበው ፕሮጀክት ከዚህ በፊት አድርገዋለሁ ሲል የነበረው የቃሉን ተግባራዊነት ያረጋገጠበት እንደሆነ ነው አቶ ስንታየሁ ያብራሩት። የጥያን የጥበብ ታሪክ የሚያስቀጥል አዳሪ ትምህርት ቤት በአንድ አመት ጊዜ ውስጥ ይገነባል ብለዋል። የጥያ ትክል ድንጋይ የደቡቡ የኢትዮጵያ ክፍል የምርምር የእውቀት መፍለቂያ መሆኑን ማሳያ ነው። ይሄ አካባቢ አሁን እየተዳከመ ባለ ሀገራዊ የትምህርት ስርዓት ውስጥ ይሄን አቅም በተሻለ መንገድ የሚጠቀም የአዳሪ ትምህርት ቤት ስራ ዛሬ ይጀምራል። ክቡር ከንቲባው እንዳሉት በሚቀጥለው አመት ስራው ይጀምራል ማለት ነው። ስለዚህ ዛሬ በአንድ በኩል የምናስመርቅበት፣ በሌላ በኩል የምንጀምርበት ነው። ከክልላችን የክላስተሩ መቀመጫ ቢሮ አንጻር ይሄ ፕሮጀክት የክልላችን መንግስት ቃልን በተግባር የመለሰበት ፕሮጀክት ነው። ክልሉ ከተመሰረተ አንድ አመት ከስድስት ወር ነው። ቀድመን ጅምር ፕሮጀክቶችን እናጠናቅቃለን ባል መሰረት ባለፈው አመት 2016 ላይ ጅምር ፕሮጀክቶችን እየሰራን ቆይተናል። አብዛኛዎቹን አጠናቅቆ ወደ ስራ ማስገባት ችለናል። ጥቂት የሚቀሩ አሉ። እነሱም ጎን ለጎን እየተሰሩ ነው። 2017 ላይ ግን እንደ ክልል ሜጋ የሆኑ ትልልቅ ፕሮጀክቶችን እንጀምራለን የሚል ቃል በህዝብ ውይይት መድረክ ላይ እየተናገርን ነበር የቆየ ነው። እንሆ ዛሬ ጂ ፕላስ ሰባት ወይም ስምንት ወለል ያለው ከ1 ሺ 4መቶ በላይ የሆነ መንግስት ሰራተኞችን የሚያስተናግድ ግዙፍ ፕሮጀክት ነው። የማዕከላዊ ኢትዮጵያ ክልል ለቢሮ አገልግሎት የሚያስገነባቸው ህንፃዎች ዲዛይን የአካባቢውን ህዝብ የጋራ እሴት በሚያሳይ መልኩ ነው ያሉት ኃላፊው፣ ግንባታቸው ከስድስት ወር እስከ ሁለት ዓመት ከሁለት ወር ይወስዳል ብለዋል። የማዕከላዊ ኢትዮጵያ ክልል ህዝቦች የጋራ እሴት ምንድን ነው የሚሉ ጉዳዮች በህንፃዎቹ ዲዛይን ውስጥ አርቲስቲክ በሆነ መንገድ እንዲገለጹ የተደረገበት ነው። ግንባታቸው በአጭር ጊዜ የሚያልቁት ስድስት ወር ላይ እንጨርሳለን። ሰባቱን በአንድ ጊዜ ማጠቃለል ስለማንችል፣ አዲስ ክልል ስለሆን አቅማችንን እያየን ስለምንሄድ፣ ጅምር ፕሮጀክቶች ስላሉን፣ እነሱንም መጨረስ ስላለብን፣ የሚፈጥነውን ስድስት ወር ላይ የሚዘገየውን ግን ሁለት አመት ከሁለት ወር ላይ እንጨርሳለን ማለት ነው። እቅዳችን በዚህ አይነት መንገድ አቅማችን የተገመገመ በዚህ መልክ ጨርሰን አገልግሎት ማስጀመር በምንችል ደረጃ የጀመርናቸው ናቸው ፕሮጀክቶች ናቸው። አራት ነጥብ ሶስት ቢሊዮን ብር የሚፈጅ ለቢሮ አገልግሎት የሚውል የህንፃ ግንባታ በሰባቱም የክልል ማዕከላት ይፋ መደረጉ ይታወሳል።